ሻቢያ ወደ ቀደመና ወደሚታወቅበት ልማዱ ተመልሷል፣ ወደ ፕሮፓጋንዳ። በኤርትራ ቴሌቪዥንና በመሰል ልሳናቱ የኢትዮጵያው ገዢ እያለ ነው። ብልጽግናም ከአዲስ አበባ ይፎክራል ያስፎክራልም። የአራት ኪሎ ቤተ መንግስት ያሰማራቸው በቀቀኖች የሚያቀነቅኑት መዝሙር አሰብ ይባላል። እስካሁን ዘፈን ባያዘፍኑለትም፣ ግጥምና ዜማ ባያሰሩለትም የብልጽግናው ሰፈር የሙዚቃ ኖታ አሰብ የሚል ሆኗል። ጎጆ መውጫ ተሰጥቶትም ኢትዮጵያን ከመውረር ኢትዮጵያን ከማተራመስና ከማሳነስ ሌላ አጀንዳ ኖሮት የሚያውቀው ሻቢያም አጋጣሚውን ተጠቅሞ በልወረርነው ሰበብ የሚለውን እያለ ነው። ባለፉት ዓመታት የሻቢያ ጦር በኢትዮጵያ ግዛት ውስጥ ገብቶ እየገደለና እየዘረፈ እየደፈረና እያጎሳቆለ ነው የሚል ዘገባ ሲሰሩ የነበሩ ጋዜጠኞችን ሲያስርና ሲያሳድድ የነበረው የኦህዴድ ብልጽግና እባክህ የኤርትራን ሰራዊት አስወጣና ህዝብህን ነጻ አድርገው እያለ ዓለም አቀፉ ማህበረሰብ ሲማጸ ነው። የያዙት እኮ ባልጀርስ ስምምነት የተፈቀደላቸው መሬት ነው፣ እያለ ይናገር ነበር። ይህን ንግግር ጠቅላይ ሚኒስትሩ በአማርኛ ለኢትዮጵያ ህዝብ፣ ሬድዋን ሁሴን ለአፍሪካ ህብረት በእንግሊዝኛ የተናገሩት ነውና ተመዝግቧል። አሁን ደግሞ የሻዕቢያን አገር መውረርና አዲስ ጦርነት ሲያምረው ጋብዘው ያስገቡትን የሻቢያን ጦር መሬታችንን ይዟልና እወቁት ብለው በየኤምባሲው ደብዳቤ ሲበትኑ ከርመዋል። ቁም ነገሩ ያልተገኘን ነዳጅ አወጣን ያሉትን ጠቅላይ ሚኒስትር እግዚአብሔር ረድቶን ቀይ ባሕር ገባን ብለው የተናገሩትን አብይን አሻግራችኋለሁ ብለው የማኅበረሰብ የጋራ ሴትን የበጣጠሱትን የብልጽግናዎች አለቃ እንደገና አምኖ አሰብን ላመጣልህ ነው ሲሉትም የሚንጋጋውን መንጋ የሚመለከት አይሆንም። ኢትዮጵያ በታሪኳ ጎረቤቶቿን የመውረር እሴት የሌላት ብትሆንም የኢትዮጵያን ነባር ጥሪቶች ሁሉ መበተን መተዳደሪያው ያደረገው ብልጽግና አሁን ሻቢያን ለመውረር አስራ አንደኛው ወይም አስራ ሁለተኛው ሰዓት ላይ ያለ ይመስላል። በዚህ በየሳምንቱ ለአምባገነኖች መዘከሪያ በመደብኑ ቀን ይህንን ጉዳይ በተለየ መንገድ እንመልከተው። የአምባገነን መሪዎች አንዱ ጠባይ ጎረቤትን መውረር ነው አንድ አምባገነን አገዛዝ ሌላ አገርን ሲወር ምን ሊያጋጥመው ይችላል? አገሩስ ምን አይነት እጣፈንታ ይኖረዋል? አምባገነኖች ጎረቤት አገርን ወርረው ካሸነፉና ከተሸነፉ የሚኖረው ውጤት እንዴት ያለ ነው የሚለውን ለመገንዘብ ሩቅ ሳንሄድ እዚያው የኢትዮጵያ ጎረቤቶች አካባቢ እንፈልግ። ዚያድ ባሬ፣ ኢዲአሚን ዳዳ፣ መንግስቱ ኃይለማርያም፣ ዚምባብዌ፣ ታንዛኒያ፣ ኡጋንዳ፣ ጁሊየስ ኔሬሬ የሚባሉ ስሞችን እናነሳና ከርዕሰ ጉዳያችን ጋር የሚዛመደውን ታሪክ እናስቀጥል ከዚያም ኢሳያስና አብይ እጣ ፈንታቸውም ሊሆን ይችላል የሚለውን ለመመልከት እንሞክር ጉዞ ወደ ሺ ዘጠኝ መቶ ሰባዎቹ ጉዞ ወደ ሶማሊያ ከዚያን ጀምር In 1977, the great power's attention shifted to the horn of Africa. ዚያድባሪ የተባለ ሶማሊያዊ ፕሬዚዳንት ታላቋ ሶማሊያ የሚል ፕሮጀክት ነድፎ ከኢትዮጵያም ከኬንያም ከጅቡቲም ግዛት ቆርሼ ካልወሰድሁ አለ። ይህንንም ፓንሶማሊዝም ሲል ጠራው። የአጀንዳው በአገሩ ሕዝብ ተወደደለት ተደገፈበትም። በ1970 ዓ ም መስከረም ወር ላይ ታንኮቹን እየነዳ አውሮፕላኖችን እያምዘገዘገ ሰራዊቱን እያግተለተለ ወደ ኢትዮጵያ ሉዓላዊ ግዛት ገባ። አሁን ሶማሊ ክልል የሚባለውን የኢትዮጵያ ክፍልም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 የገበሬ ሚሊሻን የሚመሩ ኮሎኔሎች አገራቸውን ለመከላከል ትከሻቸው ላይ የሚደረደረው የኮከብ ብዛት ሳይሆን ልባቸው ላይ የተሞላው የአገር ፍቅር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 ቀብሪ ድሃርን ነጠቁ፣ ደጋቡርን አስለቀቁ፣ ወደ ኦጋዴንም ወረዱ። አገራቸውን ነፃ ወጡ። ሶማሊያ ተንኮታክቶ ተሸነፈ፣ ኢትዮጵያውያን አሸነፉ። ከዚህ በኋላ ሁለቱ አምባገነኖች ታሪካቸው የሚቀዳው ከተሸናፊነታቸውና ከአሸናፊነታቸው ነው።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 ማበርቻ አደረጉት። እጃቸውን ይዘው ሶሻሊዝም ያስተማሯቸውን መኢሶኖች ከሶቪየት ኅብረትም ጋር ያገናኟቸውን እነዚያን ሰዎች ሳይቀር ለማሳደድና ለመግደል ድፍረት አገኙበት። ስልጣንን ያለተቀናቃኝና ያለ ስጋት ለመጠቅለል የሚያስችላቸውን ፈርቅ ቀደዱበት። የሶማሊያው ድል የሞራል የበላይነት ያስገኘላቸው ብቻ ሳይሆን የውትድርና ጠበብትም ያስመሰላቸው ሆነ። እናም በኩራት ተኮፈሱበት። ሶማሊያን ያሸነፈው መንጌ ኢሃፓና መኢሶን ሻቢያና ወያኔ ቀላል ስራዎቹ ናቸው ተባለላቸው። እሳቸውም ይህንኑ አመኑት። በእርግጥም ኢሃፓና መኢሶንን አሸነፏቸው። ብርሃነ መስቀል ረዳና ኃይሌ ፊዳን በአንድ መቃብር እስከ መቅበርም ደረሱ። የመሐል አገሩን ፖለቲካም ከነዚሁ ኃይሎች አጽንተው የደርግ ብቻ አደረጉት። መንግስቱ በወራሪው የሶማሊያ ጦር ላይ ያመጡት የበላይነት በአገር ውስጥ የተገለገሉበትን ሁኔታ ኢሳያስ አገራቸውን በመከላከል ቢሳካላቸው በኢትዮጵያ ውስጥ ምን ሊገጥም እንደሚችል እያሰላሰልን ወደ ዚያድ ባሬ እንመለስ። በእውነቱ ዚያድ ባሬ ኢትዮጵያን ሲወር የእሱንም ሆነ የአገሩን መጥፊያ ክብሪት እንደለኮሰ ልብ ያለው አይመስልም። ያ የጋለ ህዝባዊ ድጋፍ አለኝ ብሎ በኢትዮጵያ ቆላዎችና ደጋዎች የሰነበተው የዚያድ ባሬ ልብ ከሰባት ወራት በኋላ ሟሸሸ። ያ የሞቃዲሾ አደባባዮች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 ለዚያድ ባሬ ስልጣን ማጣትም ሆነ ለሶማሊያ መፍረስ ምክንያቱ ኢትዮጵያን መውረሩ ነው ይላል። ሶት ከዋናው አጋዡ ከሶቪየት ኅብረት ጋር ተጣላ፣ ከአፍሪካ ኅብረትም ጋር ተቀያየመና ኢትዮጵያን ወረረ። ለእሱ የውድቀት ምንጭ የጦርነት ነው። የሶማሊያ ጦር በኢትዮጵያ ሲሸነፍ፣ ይህን ሞራሉ የተነካ ሰራዊት የሚመሩት አዛዦች ሊፈነቅሉት ወደ እሱ ዞሩ። እንዲያም ሆኖ አልተሳካላቸውም። ከዚያ በኋላ የራሳቸውን አማፂ ይዘው ሸፈቱ። ግማሾቹም በኢትዮጵያ ውስጥ ተደራጅተው መንቀሳቀስ ጀመሩ። ግሩፕስ ኢንሳይድ ኢትዮጵያ ባሬ፣ ከዚያ ታላቋ ሶማሊያ ከሚለውና ሶማሊያውያንን ሁሉ ካሰባሰበበት ማማ ላይ ወርዶ በጎሳውና በዘሩ መጫወት የሚጀምረው ከዚህ በኋላ ነው። ጎረቤት አገር ወርሮ አልሳካ ሲለውና አገሩን ለኪሳራ እንደዳረገ የተረዳ አገሪቱ ሊቅ ሲነሳበት በጎሳና በማንነት መቀስቀስና ማጥቃት ጀመረ።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

በ1900 ሰባዎቹ መሪነትን ከእብሪትና መሐይምነት ጋር አዋህደው ከነበሩ ሰዎች መካከል የኡጋንዳው ኢዲአሚን ዳዳ አንዱ ነበር። ኢዲአሚን ነፍስና ስጋውን ከጭከና ጋር ያዛመደ ከክፍለ ዘመኑ ኋላ ቀር መሪዎችም አንዱ ነበር። ስልጣኗን ያገኘው አምነው ያቀረቡትን መርጠው የሾሙትን ፕሬዚዳንት ኦቦቴን ፈንቅሎ ነው። ፈንቅሎ የያዘውን ስልጣን ሁሉንም ነገር አደረገበት። አገር አደህየበት። 300,000 ህዝብ የሚደርስ ሰው ፈጀበት። ድሃ ስራበበት። ኡጋንዳን ዘ ያረፈበት ከሰባት በላይ ሚስት አግብቶ ከሰላሳ በላይ ቁባቶችን አስቀመጠበት ሀምሳ የሚደርሱ ልጆችም ወለደበት። ስልጣኑን ሁሉንም ነገር አድርጎበት የቀረው ጎረቤት መውረር ነበር። በተለይ የፈነቀላቸውን ፕሬዚዳንት ኦቦቴንና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 እናመራለን ይህንን እብሪቱንና ንቀቱን አሁን አብይ አህመድ ኤርትራን አሳንሰው ከሚመለከቱበት መነጽር ጋር አስተያይተነው ከመቀጠላችን በፊት የኡጋንዳውን ሰው ታሪክ እንቋጨው። የኢዲ አሚን ዳዳ መታበይ ታንዛኒያን ለመወረር ዳረጋት። የወቅቱ ፕሬዚዳንት ጁልየስ ነሬሬ ተገደው ወደ ጦርነት የገቡበትን ሁኔታ፣ አገራቸውን ለመከላከል የዘንበቱበትን መንገድ ተፈጥሮ ሆኖብን ከእባብ ጋር ተጎራብተናል። እባቡ ድንበራችንን አልፎ ወሮናል ይህንን ጭንቅላቱን ማለት ያስፈልጋል ብለው ገለጹት። ታንዛኒያውያን መምህሩ እያሉ የሚጠሯቸውን መሪያቸውን ንግግር በሰሙ በማግስቱ ክተት ብለው ወጡ። ታንዛኒያ በሚገባ ራሷን ተከላከለች። ጁልየስ ነረሬ ያስጠለሏቸውን የኡጋንዳ ፖለቲከኞችና ታጣቂዎች ሁሉ አደራጅተው እስከ ካምፓላ ዘለቁ። አሚንም እንዲህ ባለ መታበ የለኮሰው ሰዓት ለበለበው ፈልጦ የቆረጠባት ስልጣን አደጋ ውስጥ ወደቀች። የታንዛኒያ ጦር የኢዲአሚን ዳዳን ሰራዊት እየነዳ ካምፓላ ደጃፍ ደረሰ። It's April 1979, and Tanzania's army is marching on the Ugandan capital, ካምፓላ። የኢዲአሚን ዳዳ ወረራ እብሪት የታንዛኒያ ራስን መከላከል እውነት ነበር። እውነት እብሪትን እያሸነፈች ቀጠለች። አስገራሚው ነገር አማጽያኑን እየመሩ በድጋሚ የኡጋንዳ ፕሬዝዳንት ለመሆን እየታገሉ የነበሩት ኢዲ አሚን ዳዳ የፈነቀላቸው ሚሌቶን ኦቦት የነበሩ ዳዳ በተከፈተበት መልሶ ማጥቃት ዶግ አመድ ሆነ። የሚወጣበት ቀዳዳ የሚያመልጥበት ሰርጥ ጠፍቶት ግራ በተጋባበት ወቅት የሊቢያው ሞአመር ጋዳፊ ደረሰለት። አንድ አውሮፕላን ልኮ ከአራት ሚስቶቹ ከሀያ ልጆቹና ከበርካታ ቁባቶቹ ጋር ወደ ትሪፖሊ ያሻገረው ከነነፍሱ ተይዞ እንደ ሳሙኤል ዶ ከመሆን ወይም እንደ ውሊያም ቶልበርት ከመታረድ ተረፈ። ኢዳሚንዳዳ ልክ እንደ ኦቦቴ ስደተኛ ሆነ። ጋዳፊም ባህሪያቸው ተቀየረ፣ ውጣልኝ አሉት። ፕሬዚዳንት በነበረ ጊዜ የሳውዲ አረቢያው ንጉሥ አብዱል አዚዝ በኡጋንዳ ብዙ መስጂዶችን እንዳሰሩ ፈቅዶላቸው ስለነበር ይህንን እንደ ውለታ ቆጥረው አስጠጉት። ፖለቲካ እንዳይሰራ ቃለምልልስ እንዳይሰጥና በኡጋንዳ ጉዳይ ትንፍሽ እንዳይል አድርገው አስቀመጡት። በሰፈረው ቁና የተሰፈረው ኢዲአሚን የፈነቀላቸው ሚሊቶን ኦቦቴ ፈንቅለውት ስደተኛ ያደረጋቸው ኦቦቴ ስደተኛ ያደረጉት። እዚህ ጋር ኮሎኔል መንግስቱና ጁሌስ ነሬሬ ለየቅል ሆነው እናገኛቸዋለን። ነሬሬ የወረራቸው ኢዲአሚን ዳዳ የተባለ እባብና እብድ እንጂ ኡጋንዳ እንዳልሆነች ተረድተው አገሪቱ እንድትፈራርስ አልፈለጉም። እናም ኢዲአሚንን የሚተካ ኃይል ፈጥረው ታንዛኒያን የማይጎነትል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 ሁለቱም እንደ ባሬና ዳዳ ናቸው። አንደኛው ደግሞ እንደ መንግስቱ እንዴት የሚለውን እንየው። የዶችቨሌዋ ጋዜጠኛ ይህ የማይሰበር ይመስል የነበረ ያለችው የአብይ አህመድና የኢሳያስ አፈወርቂ መተቃቀፍ ወደ መነቃቀፍ አድጎ አሁን ወደ መተናነቅ ደረጃ ላይ ሊደርስ የተቃረበ ይመስላል። እንዲያም ሆኖ ሁለቱ ሰዎች ያጫርሳሉ ወይም ይጫረሳሉ ያስተናንቃሉ እንጂ እንኳን እነሱ ከወገናቸው አንድ እንኳ እንደማይነካ የታወቀ ነው። ኢሳያስ አፈወርቂ የልወረርነው ነው ሙዚቃውን ጮክ አድርገውታል። ልክ እንደ ታንዛኒያው ኒሬሬ ወይም እንደ ኢትዮጵያዊ መንግስቱ አገራቸውን ከወራሪው ኢትዮጵያዊ አብይ አህመድ ለመከላከል ብለው ከተዋጉ የሚኖረው ውጤት ምን ይሆናል የሚለው በእርግጥም አስጨናቂ ነው። ለመውረር የተዘጋጀው የኦህደድ ብልጽግና ልክ እንደ ዚያድ ባሬና ኢዲ አሚን ዳዳ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 ኢሳይያስ አፈወርቂ አገራቸውን የመከላከል እድል ገጥሟቸው በአረቡም በግብፅ ምገዛ የኦህደድ ብልጽግናን ጦር ካሸነፉ ኮሎኔል መንግስቱ ሶማሊያን እንደበተኗት ሁሉ ኢትዮጵያን ለመበታተን ድንቅ እድል እንዳጋጠማቸው ይቆጥሩታል። ኢሳያስ የኔሬሬ ልብ አልታደሉምና በመልካም ጉርብትና የማያምኑም እና ኢትዮጵያን ለመበታተን ስልሳ ዓመት የታገሉም ሰው ናቸውና እሳቸው ካሸነፉ የኢትዮጵያ ሕልውና ያከትምለታል። በየሸለቆው ለተቀመጠ ታጣቂ ሁሉ ከግብፅም ከሳውዲም የሚያገኙትን ፓውንድና ሪያል እያደሉ በሙዚየም ውስጥ ያስቀመጧቸውን የትጥቅ ትግል ዘመን ጠመንጃዎች እያስታጠቁ ኢትዮጵያን እንደ ሶማሊያ ሊያደርጓት የሚችሉበት እድል ወለል ብሎ ይከፈትላቸዋል። ዚያድ ባሬ ኢትዮጵያን ወርሮ ከተሸነፈ በኋላ አማጺያን ሲነሱበት ከኦጋዴን ጎሳ በመሆን የተነሱብኝ እያለ ይቀሰቅስ ነበር። ልክ አብይ አህመድ አሁን የሰሜን ሰው ተነሳብኝ እያሉ የኦሮሞን ህዝብ ለማነሳሳት እንደሚጥሩት ያለ ማለት ነው። እንዲያም ሆኖ አብይ ኦሮሞን እንደፈጁትና በየእስር ቤቱ እንዳጎሩት ሁሉ ዚያድ ባሬም ኦጋዴኖችን እንዲሁ ያደርጋቸው ነበርና አልታደጉትም። በነሱም ትግል ጭምር ፈርጥጧል። እናም ልክ መንግስቱ የሶማሊያን ታጣቂ ቡድኖች እንዳገዙት ሁሉ ዚያድባሬንም ለስደት እንደዳረጉት ሁሉ ኢሳያስም አብይ ወደ አቡዳቢ እንዲፈረጥጡ የኢትዮጵያ ኃይሎች የጎንዮሽ መተላለቃቸውን እንዲያስቀጥሉ፣ ኢትዮጵያን የማፍረስ ተግባርም እንዲገፋበት ለማድረግ ትብብርና አንድነት እንዳይኖራቸው ለመከፋፈል አብዝተው መስራታቸው አይቅርም። አብይም ሆኑ ኢሳይያስ እንደ ዚያድ ባሬና ኢዲ አሚን ዳዳ እንጂ እንደ ጁሌስ ነሬሬ ያለ ልብ የላቸውምና የምስራቅ አፍሪካ የትርምስ ማዕከልን ወለል አድርገው ሊከፍቱት ይችላሉ። አምባገነኖች የሌላን አገር ሲወሩ ግን ብዙ ጊዜ እጣፈንታቸው እንደ ዳዳና ባሬ ነው። ወራሪ መሆን ዓለም አቀፉ ግዘትን ያስከትላል። በተለይ እንዲህ በተከፋፈለ ሁኔታ ውስጥ ሲሆን ደግሞ አገር ያፈርሳል። መልካሙን ሁሉ መመኘት። በዚሁ እንሰናበታለን።